እ የሰሃን ጥራጊ ነው ማለት፣ የድስት ጥራጊ እወዳለሁ። አንተ ለመሆን ነው የምትበላው እኮ። ወንድ ልጅ ደግሞ ድስት ሲጠርግ ምንድነው የሚሆነው? እሽ እኮ ሴት ልጅ ድስት ስትጠርግ ሼፕ ትሆናለች ከተባለ ወንድ ልጅ ደግሞ ድስት ስጠርግ

ተግማማ ብሎ ተግማማ፣ በጣም ይደብራል ልል የምችለው ነገር ተግማማ። ሰን ፈሬኝምን ማለት ነው? አልገባኝም። እኔ የምልሽ ሰን የምር እንደሚወደኝና ማረጋገጥ እችላለሁ። ዊ ቀላል እኮ ነው ጓደኛዬ። ይኸውልሽ ወክን ውጣቴው እና ድንገት አስቁመሽ ከንፈሬን ሳሚን ትይዋለሽ። እሺ ካለሽ ይወድሻል፣ እንቢ ካለሽ ደግሞ አይወድሽም። እውነትሽን ነው። እሺ አዝናለሁ ጓደኛዬ። ሰን ከንፈሬን ሳሚን ምን ማለት ነው? አልገባኝም። ያልኩት እኮ ግልጽ ነው፣ ከንፈሬን ሳሚን እያልኩ ነው። መንገድ ላይ እኮ ነው ያለ። ነው እየቀለድኩ አይደለም። መቶ ወደኝ ሆነ ካንፈረንስ ሳም እንጂ ቤታችን ስንገባ ስምሻለሁ። አሁን ግን መንገድ ላይ ነው ያለ። ነው አላደርገውም። አትወደኝም። አታስመስል። ስሚ ፍቅር የሚገለጸው በስርዓት ውስጥ እንጂ በስድነት ውስጥ አይደለም። እሺ ሳን። ምንም ብትል ካልሳምከኝ ከዚህ አልንቀሳቀስም። ማን ይታፈርብኛል አይደል? እኔ አንድ ወንድ ነኝ። የምታስፈልገኝ ደግሞ አንድ ሴት እንጂ አርባ ሴቶች አይደሉም። ካሉት ሴቶች አንቺን የመረጥኩሽ ስለማፍርብሽ ነው። አሁን ስርዓትሽን ያዥና ነይ ወደ ቤት እንሂድ። አይ ካልሽ ግን አይ ካልሽ ደግሞ ትቀር ያለሽ። እኔ ከአንቺ ጋር ህፃን ህፃን የምጫወትበት ጊዜ የለኝም። ሰን ሰን እያና ተይ፣ የምትሄደው አሁን። እውነት ላንቺ ራሱ አደባባይ ላይ እንደዚህ ሰው በሚያልፍ በሚመላለስ ቦታ ቢስምሽ ምን ይሰማሻል? ያን ያክል ፕራውድ ትሆኛለሽ ወይስ ምንድን ነው? አልገባኝም። ያን ያክል ደስታ የሚሰጥሽ ነገር ነው አደባባይ ላይ እንደዚህ መሳሳም በጓደኛ ሁሉም ጓደኛ ሲመክር እኮ ወደ ጥሩ ነገር አይደለም፣ ምን ይመክረው። ስለዚህ ከትዳር ስትሸሽ ኖረ፣ ባለቀ ሰዓት ስትጠመድ

የምናየው ለመየምናየውና የምንሰማው ምናምን ሪያሊቲ የምንኖረው አንድ ቢሆን ምንኛ ታድለን ነበር። እንዲህ ማስታወቂያ ላይ የሆነ ነገር ፕሮሞሽን ላይ የምናየው ነገር መሬት ወርዶ ላይፍም እንደዛ ቢሆን ምንኛ እድለኛ ነበር እ ትዕግስት እያጡ ተቸግረዋል። አልተቸገርኩም። እንግዲያውስ ሁለት ሁለት ወንድ ልጅ እያሳድኩ ማለት የዛኔ ትዕግስት ከቅምቅ አያቷ እስከ ዝምዝም አያቷ ያውቋታል። ካሎት ቆይ ወንድ ልጅ ማሳደግ ይሄን ያክል የሰው ትዕግስትን ይፈታትናል? ወንድ ልጅ ማሳደግ ይቺ ነገር ከዚህ በፊትም ሰምቻታለሁ፣ የወንድ ልጅ እና በጣም ትሰቃያለች ምናምን። ግን ይሄ ነገር ሪል ነው ወይስ ለጨዋታ ምናምን ነው?

ባይወራ ይሻላል። እንደውም እያወራን በመጣን ቁጥር እየባሰ ነው የሚሄደው። ይሁን አላ እስቲ እናመስግን። ተመስገን ኑሮ ጥሩ ነው እንበል። አመስግን ሳናገባ በፊት ሚስቶች የሚሆኑልን የሚመስልን ተነስ፣ ቀስ ብለህ እግሩን እንዳትወድቅባት። እዚህ ቤት ስነ ስርዓት የሚባል ነገር የለም። ምን ነው ምንድነው? እዚህ ድብም ጠረጴዛ ላይ እግር የምታደርጋው? መኝታ ቤት ተነስተህ መተኛት እኮ ናቸው እንደሱ ናቸው የሚያታልሉን። እኮ ሴቶች የሚያታልሉን በዚህ ነው። መጀመሪያ ሳታገቡ ምናምን በፊት የሚያሳዩዋችሁ ጸባይና ትዳር ውስጥ ከገባችሁ በኋላ የሚያሳዩዋችሁ ጸባይ ባሌ እና ቦሌ በሉት። ጭራሽም አይገናኝም። የማይመሳሰል ማለት ነው። ይሄ እኮ አንድ የማጭበርበር ወንጀል ነው። ሊያስጠይቃቸው ይገባል ብዬ ነው አጭበረበሩ ነው እኔ የሰማሁትን ነው። አጭበረበሯቸው ያገቡትን አጭበረበሯቸው። አባት አባት ሊገሉኝ ነው ነው። ስማ የሆነ ሴት በዚህ ካስተልፋይታል አላየሁም። በዚህ ማንም አላለፈም። ወይኔ በህይወቴ እንደዚህ ትቀልድ? እርግጠኛ ነህ? አዋ ላየው ባይ አልነግርህም ነበር አምኛግ ብቻት በገዛ አልጋ ላይ ከሌላ ወንድ ጋር ስማግጥ አላገኘኋትም። በእናተ ካያት ንገረኝ። አንቺ ውሸታም ሌባ፣ ና ውጭ፣ ውጭ ከሱ ናንቺ ውጪ ኔ ወደ ዛቆ ወይ ረላሽ ስንት

ናፈልጊም ሳላገባም ን ቋይቋይ ሴቶችም እንደዚህ አይነት ስሜት ይሰማችኋል? ትዳርን መፍራት ጀመራችሁ? ሴቶች ትዳርን መፍራት ጀመሩ። የሆነ ነገር ትዳር ስለገባው የሚበላኝ ነገር ያለ ይመስለኛል። መፍራት ከጀመራችሁ አሪፍ ለውጥ ነው። ጥሩ እኮ ነው። ምን እያደረግሽ ነው? ጎድኝ በእናትህ ጡቷ ሊጣባሳአለንና

ሰው ቆይ፣ የሚሰራው ኮንቴንት ጠፋ። በቃ ሰው የሚሰራው ኮንቴንት ሲያልቅ ምናምን ወደ በአለጌ በአለጌ ኮንቴንት ገባ። በአለጌ የሆነ ህዝብ አታ በአለጌ ህዝብ በአለጌ ሌላ ኮንቴንት ስሩ።

የታባቱ ከአንድ ፈረሰ እኮ አይጠራም። በቃ የታባቱ እስከ መቼ እስከ መቼ ተፈርቶ ቆይ ደፋር መሆን አለብህ። በቃ እንዲህ በአደባባይ ፍለፊት ምናምን በቃ ግጠም ማድረግ ትሰማለህ። ታባቱ ሺህ ዓመት አይኖሩም እኮ ማለት ነው። ስናፕቻት እናቆማለን፣ ችግር የለም እናንተ የምታቆሙትን አዳምጪ። ጠፍራችሁ መብላት፣ ጥቁር መሆን፣ መርዘም፣ ወሪ ማብዛት፣ ወንድ ቤስት ፍሬንድ እንደሚያዝ፣ ጎልዲገር መሆን፣ በሁሉም ሰው መጀንጀን፣ ወሪ ማብዛት፣ መጠራጠር፣ ከ21 ዓመት በላይ መሆን፣ ኳስ ሴት ጓደኛ አብሮ አደግ መያዝ መወፈር የአራዳው ቋንቋ መጠቀም ፔሪል ሊስቱ ኦቨር አክት ማድረግ ወሪ ማብዛት የክለብ ስም ማወቅ በጥፍረ መጥመጥ መያዝ ክረሽ መያዝ ሚያዝ ከወንድ ጋር መፎካከር ወሪ ማብዛት ቪዲዮ መፖሰት ኮመንት መስጠት ሱሪ ማድረግ ምግብ መስራት አለመቻል ወሪ ማብዛት አጭር ቴክስት መመለስ ሶሻል ሚዲያ መጠቀም መጠጣት መቃምናን አይታሰብም። ወሪ ማብዛት ወንድ አስተማሪ መጠየቅ ወንድ የሚነዳው መኪና ውስጥ መግባት ወንድ መኪና ሲነዳ ማየት ወንድ ሐኪም በወንድ ሐኪም መታከም፣ ወሬ አለ ማብዛት ታላቅ ወንድም ሆኖ ተበድሎ ይቅርታ አለ መጠየቅ የታመመ ወንድ መጠየቅ፣ እስር ቤት አካባቢ መድረስ፣ ዴት ላይ ምግብ ማዘዝ፣ ማርጀት፣ ኮካ መጠጣት፣ ኮካም አይደለም፣ ወሬ ማብዛት። አረ ጦርነቱ ተጀምሯል። ለዚች ልጅ ትክክለኛ መልስ የሚሰጥ ሰው ተገኝቷ ቀጣይ ደግሞ እንጠብቃለን፣ ወይ ደግሞ የእሷ መልስ፣ ወይ ደግሞ እሱ ሰፋ አድርጎ የሚሰራውን ቀጣይ ደግሞ እንጠብቃለን። ትክክለኛ መልስ፣ በቃ ትክክለኛ መልስ የሚሰጣት ሰው ተገኝተዋል። አልቄ ሞት አታልቅ። ምን ስሜን ታንጠለጥለዋለህ? በሙሉ ስም አትጠራኝም። በሙሉ ስም እና እሷ ሙሉ ስም ማን ነው? አያልቅበት እበቱን የቀረልህ ታስካብዳለህ እንዴት ምን ታካብዳለን እሱ የለብሮን ፓርት ነው ቆርጦ እበት የሚለውን ቆርጦ አያልቄ አለ ለታ አመስግኖ ሲገባ ጭራሽ ቀሪላው እንዴው በፈጠራችሁ ወንዶች በፈጠራችሁ እጃቸው አለው ከአጭር ሴት ጋር ዴት እንዳትወጡ በቃ አትወጡ ከአጭር ሴት ጋር ዴት ለኛ ለረጂሙ ስትሉ ስማችንን አታሰድቡት እንዴ እኔ አንድ ቀን አጭር ሴት ዴት ካልወጣም ብላ ወግማ ስትይዘይ ወጣው ዴት በቃ እንደማንኛውም ወንድ ፈሽ ፈሽ ብዬ ማለት ነው ከዛ ልክ ስታገኘኝ እንዴ፣ ቁመትና ቅጥነት ምንድን ነው? በአስማት የቆመ ፓስታ መስላል። ቀልድ ነው። ልሳቅ ሳቅ በይ። መጀመሪያው እዚ ቅሳለሁ። እንዴ ምን አይነት ወሬ የምታወሪው? ከዛ እንደሞ ትንሽ ትቆይና፣ እኔን ግን ውሻ ብሆን ትወደኝ ነበረ። አያ ነሽ፣ እልም ያለ አያ። አያ ነሽ አንቺ ውሻ ምንም አይደለሽም። በቃ አያ ነሽ አንቺ። አያ ብሮ እስቲ አማኑኤል ምናምን ሞክር።

ኧረ፣ እንዴ ይባላል አገባ። እኔ ግን ተመችቶኛል ለዘፈኑ አደናነሱ አገባቡ፣ በተለይ አገባቡ በጣም ተመችቶኛል። እኔ በቃ ያበደ አገባብ

ነው። ዘበኛው መጣና በደና ጥፊና ጫወጠኝ። የዛሬ ብሎግ ይህን ይመስላል። ይመቻች ታኩሬ ግን የምር በብሎግ ማንም እየቻለው አይደለም። በቲክቶክ ብሎግ በዩቱብ አይደለም። በቲክቶክ ብሎግ ግን ማንም እየቻለው አይደለም። ታኩሬ የብሎግ ኪንግ ብለናታል ማለት ነው። ቆይ ነገር ሊያስረዳኝ የሚችል ሰው አለ? ቱን ላሳያችሁ። ምንድን ነው ሻውኒ ኬ ኢ ኤምቪ ስኩዌር ምና ምን አገባኝ ነ ይህን ከማጠና ጫካ ገብቼ ብሸልል ይሻለኝ። ምንድን ነው ኦርቢታው እኔ ምን አገባኝ? ለዚህ ትውልድ ይሄን ማስተማር ተገቢ ነው ወይ? ጎፎ ግን ምን አገበን? ጫካ ገብተ ለመሸለልም እኮ መማር ይወስናል። ለምንም ነገር በአሁኑ ሰዓት በተለይ ጫካ ገብተ ዘራ ሁላ ማለት ራሱ ትምህርት ያስፈልጋል ለምንም ነገር ማለት ነው። ቆይ እሱ ማን ስለሆነ ነው እኔን የማይዘኝ? ለምንድን ነው የማይዘኝ? ጥጋብ ነው ንቀት ነው ወይስ አክብሮኝ ነው? እኔን የማይዘኝ? ለምንድን ነው የማይዘኝ? ማነው? አጠገቡ ቁጭ አልኩ፣ ሳምኩት፣ አቀፍኩት ምንም። ግን እሱ ሊይዘኝ አልቻለም። ለኔ ሰው አይደለም እ ለምንድን ነው የማይዘኝ? ማን ፍቅር ማን ነው ማን ነው ፍቅር? ፍቅር ፍቅር ለምንድን ነው የማይዘኝ? እ ለምንድን ነው የማይዘኝ ፍቅር ለማፍቀር እኮ አንዳንድ ጊዜ መታደል ያስፈልጋል። እየነማስቡ እዚህ ምድር ላይ የምር እውነት ከእውነት ከልባቸው የሚያፈቅሩ ሰዎች የዋህ ሰዎች ናቸው ብዬ ነው ማስቡ እንጂ ዘን ብለሽ አንደኛ አመለካከት ይወስናል ብዬ ነው ማስቡ። ጥሩ ፖዚቲቭ ከሆነ በፍቅር ትያዣለች። ለሰው ነጌቲቭ ነገር እያሰብሽ አመለካከትሽ ጋንጩ የሆነ አመለካከት ካለች አይደለም በ እኔ ግን መታደል ማፍቀር መጀመሪያ መመረጥ መታደል ይጠይቃል ብዬ ነው ማስቡ እንጂ ውስጥሽን፣ በኔጌቲቭ ሞልተች ለምንድነው ቆይ ፍቅር የማይዘኝ ምናምን የምትይ ከሆነ ፍቅር አይዘሽም። እና ደግሞ በዛ ላይ ለፍቅር የሚከፈለው መስዋዕትነት ለመክፈል ዝግጁ መሆን አለች። በአንድ ቀን ስልክ አልተነሳልኝ ብለሽ በአናት ተተከልሽ የራሱ ጉዳይ ምናምን የምትይ ከሆነ አይሆንም። መሰደብ አለ፣ ስልክ ላይሽ ላይ መዘጋት አለ፣ ብሎክ መደረግ፣ ብላክሊስት ስር መግባት አለ። ብዙ ነገር አለ፣ ብዙ ነገር። እነዚህን ሁሉ መስዋዕትነት ለመክፈል አዩ ሬዲ አር ዩ ሬዲ መጀመሪያ ፍቅር ለምን አልያዘኝም ብለሽ ከመጠየቅ በፊት